በዚህ ዓመት በሚሰጠው የአስረኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን በደቦሎ ዞን የተሁለደሬ ወረዳ የአስረኛ ክፍል ተማሪዎች ተናገሩ። ተማሪዎች የተሻለ ውጤት እንዲያስመዘግቡ ሁኔታዎች እየተመቻቹ መሆኑን የደቦሎ ዞን ትምህርት መምሪያ ገልጸዋል። ለበለጠ ጥላውን ዘገባ በፈቃዱ አበበ ትምህርት ለአንድ ሀገር እድገት የማይተካ ሚና አለው። በመሆኑም እንደ ሀገርም ሆነ እንደ አማራ ክልል ትምህርት ቤቶች እየተስፋፉ እድሜያቸው ለትምህርት የደረሱ ሕጻናት በትምህርት ገበታ ላይ እንዲሆኑ ጥረት እየተደረገ ነው። የትምህርት ጥራት ለማሻሻልም የአስራ ሁለተኛ ክፍል መልቀቂያ ፈተና በዩኒቨርሲቲዎች እንዲሰጥ እየተደረገ ነው። በዚህ ዓመት ለሚሰጠው የአስራ ሁለተኛ ክፍል መልቀቂያ ፈተና የተሻለ ውጤት ለማምጣት እየተዘጋጁ መሆናቸውን በደቡብ ወሎ ዞን ተሁለደሬ ወረዳ የሐይቅ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ሀቢብ አብዱራህማንና ሰላማዊ ታበበ ካሚኮ ጋር በነበራቸው የስልክ ቆይታ ተናግረዋል። በየቀኑ ትምህርት በሌለበት ጊዜ በተቃራኒ ፈረቃ ቢኖረንም እንኳን ትምህርት በዛውም እየመጣን በተረፈንም ደቂቃ እያነበብን እንሄዳለን። ቤትም ደግሞ በቻላቅም ነበር። በአሪፍ ሁኔታ እየተዘጋጀን ነው። ሙሉ ቀን ነው የምንማረው። ከጠዋት እየመጣን ከዘጠኝ እስከ አስራ አንድ ያለውን እንከልሳለን። ከዛ በኋላ ከሰዓት ደግሞ አስራ ሁለተኛ ክፍል እንማራለን። ዝግጅታችን ያው አሪፍ ነው። በመምህራንና በትምህርት ቤቱ የተለያዩ ድጋፎች እየተደረገላቸው እንዳላቸው መሆኑንም ተማሪዎቹ አስረድተዋል። ያው ተቃራኒ ፈረቃ ያስተምሩናል፣ እንሰራለን፣ የተለያዩ ወርክሽቶችን እንሰራለን። በጥያቄ መምህራኖቻችን አይግዙናል። ለዚህ ከምሽቱ ሁለት ሰዓት ድረስ ክፍ የትምህርት ቤቱ የጂኦግራፊ መምህር አዲሱ ሙሄ በዚህ አመት የአስራ ሁለተኛ ክፍል መልቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት እንዲያመጡና ተወዳዳሪ እንዲሆኑ ጥረት እየተደረገ መሆኑን ተናግረዋል። ቴክኖሎጂ በፈጠነው አጋጣሚ የተለያዩ ስንቶችን በመጠቀም ጥያቄዎችን፣ አጫጭር ኖቶችን፣ የአስራ ሁለተኛ ክፍል የብዙ ዓመት ፈተናዎችን በጋራ የመስራት ስራ ባለፈው ዓመት የአስራ ሁለተኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል ሰማንያ ዘጠኝ በመቶ የሚሆኑት የከፍተኛ ትምህርት ተቋም መቀላቀላቸውን ያስታውሱት የሀይቅ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ያሬድ ጌታቸው በዚህ ዓመትም ተማሪዎች የተሻለ ውጤት እንዲያመጡ እየተሰራ መሆኑን ተናግረዋል። በብዛት የሚደግፏቸው መምህራን ከዘጠነኛ ክፍል እስከ አስራ አንደኛ ክፍል በተመረጡ የትምህርት ይዘቶች ላይ ነው። በወርክሽት በጥያቄ ጥንቅር፣ ልዩ ልዩ የተለዩ ድጋፎችን በማድረግ ይደግፏቸዋል። ቅዳሜን ጨምሮ ላይብራሪ አካባቢ ላይ እንዳነቡ የተለየ ግንዛቤ ይፈጠራል። በአብዛኛውን ሰዓታቸውን ትምህርትና ትምህርታቸው ላይ ብቻ ትኩረት እንዳደርጉ ከወላጅ ጋር ተግባብተናል። ከነሱ ጋር ተግባብተናል። በተለይ እንደ ሀገር የሚወስዷቸውን ስድስቱን የትምህርት አይነቶች በሶሻልም በናሽናልም ይማራሉ። በወረዳው የአስራ ሁለተኛ ክፍል መቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት እንዲያስመዘግቡና ተወዳዳሪ እንዲሆኑ በመምህራን የተለያዩ ድጋፎች እየተደረገላቸው መሆኑን የተሁለደሬ የወረዳ ትምህርት ጽሕፈት ቤት የስርዓተ ትምህርት ዝግጅትና ትግበራ ቡድን መሪ አቶ አወል አሰፋ አብራርተዋል። አስራ ሁለተኛ ክፍል ተማሪዎች የተማሪ ወላጆች ጋር በየ አስራ አምስት ቀኑ በየወሩ ምክክር አለ እና የማጠናከሪያ ትምህርት በተመረጡ መምህራን በልዩ ሁኔታ እንዲደገፉ ከመደበኛ ትምህርት ሰዓቱ ውጪ ቅዳሜ እና እሁድ እንዲደገፉ እየተደረገ ነው። እንግዲህ ከጥቅምት ወር ጀምሮ የተማሪዎችን ውጤት ለማሻሻል ከሚመለከታቸው አካላት ጋር ውይይት ተደርጎ ወደ ስራ መገባቱን የገለጹት የደቡብ ወሎ ዞን ትምህርት መምሪያ የሥርዓተ ትምህርት ቡድን መሪ አቶ ሰይድ መሐመድ አሁን ላይ የተማሪዎችን ውጤት ማሻሻል የሚያስችሉ ተግባራት እየተከናወኑ ስለመሆናቸው ገልጸዋል። የሚከናወኑ ተግባራት ብለን ወረዳዎችም ጋር የተግባባ ነው። የመጀመሪያው ትምህርት ቤቶች ይህንን የውጤት ማሻሻል ኃላፊነት እንዲወስዱ ነው። በተለይ በፕሮግራም የሚመራ የማጠናከሪያ ትምህርት እንዲሰጡ፣ የበርካታ ዓመታት የሀገር አቀፍ ፈተና ሽቶችን እነሱንም ይሰራሉ በተከታታይ ፈተናዎችን እየሰጡ የተማሪዎች ያሉበትን እና ያስመዘገቡትን ውጤት መሰረት አድርገው ግብረ መልስ እየሰጡ ለማብቃት እየሰሩ ይገኛሉ የሚል ግምገማም ነው ያለንም እየሰሩ ነው። በአሁኑ ሰዓት በዞኑ የሚገኙ የአስራ ሁለተኛ ክፍል መልቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት አምጥተው ተወዳዳሪ እንዲሆኑ ሁሉም የሚመለከተው አካል ትኩረት ሰጥቶ እንዲሰራም ቡድን መሪው አሳስበዋል።